የድሮ አራዳ ያልኩበት ያው እንግዲህ አሁን እንግዲህ ቆይቼ እኔ ቆየሁ ነኝ እንግዲህ ቆይቻለሁ፣ ራፕ ሂፓፕ ውስጥ ከገባሁ አሁን ስመጣ አዲስ ነኝ ብዬ አልቀላቀልም። ያው የድሮ አራዳ አሁን እንደ አዲስ መጥተዋል ለማለት ነው። አንደኛ፣ ሁለተኛ የድሮ አራዳ መገለጫዎቹ በጣም ደስ ይለኛል። እኛ ያደግንበት ነው። በቃ ጓደኛ ነው፣ የትም ቦታ ከተተው ጓደኛ ቀና ነው። አንተ ሲያልፍልህ ደስ ነው የሚለው ሰዋ አዝኖ አይቶ ያዝናል፣ አይዘባበት በቃ የጎረቤት ልጅ ማለት ወንድሜ ብሎ የኖረ ነው። እና በጣም ብዙ መገለጫዎች አሉት የድሮ አራዳ ተብሎ ሲባል እና ያቺን ጊዜንም ለማስታወስና አንዱ የዛ ትውልድም ስለሆንኩን እሷን ለመጥቀስ ብለን እኛማ አልሸረፍንም። እዚህ ውስጥ የሂፕ ሆፕ ካልቸር መረዳቱ በራሱ ነገሮችን ይፈታል ብዬ አስባለሁ። ሁላችንም ፕሮዳክት ይዘን ነው የምንቀርበው እና ይዘ የቀረብከውን ፕሮዳክት ሰው አወዳድሮ ለጆሮ ይማቸኛል። ይሄ ጎበዝ ነው፣ ይሄ አንደኛ ነው የሚለውን ሰው ጀጅ ያደርጋል። በራሴ እኔ ግን ስመጣ አንድ ፕሮዳክት ይዞ እንደመጣ ሰው ሁለቱንም በደንብ እበልጣቸዋለሁ። ሁለቱም ከኔ እየተማሩ እኔን እያጠኑ የሚሰሩ ነው የሚመስለኝ ለኔ እና አዘ ማርኬት ዋይዝ ነው የምነግረህ። ምንም ችግር የለብኝም። በጣም ሰላምን ጓደኛ ጓደኛሞች ከማንም ሰው ጋር እንትን የለብኝም። በስራ ስትመጣ ግን ኮምፒቴሽን ስለሆነ ይሄ ውድድር አይደለም፣ በቃ መብለጥ መብለጥ ነው። ስለዚህ የሰራነው ስራ ሚዛን ላይ ይቀመጣል። ያው አድማጭ ይሰማዋል። አድማጭ የራሱን ግምት ይወስድና እንግዲህ ደረጃውን እንትን ይላል። በእኔ ግን እኔ አንደኛ ብዬ ነው ለሁለቱ ሚሊዮን ትራክ በደንብ ሲሰማው በግልጽ አስቀምጨዋለሁ። እዚህ ጋር ባለለ ደስ ይለኛል። ድጋሚ ለምን እዛ ላይ በደንብ ስላልኩትኝ የተጠየኩት ጥያቄም ታሪክም ላይ የተቀመጠ ነውና የሆነ ሰው ጥያቄ እንደዚህ ነበር። እኔ ነኝ ኮ መጥቼ ቦታውን እንትን ያረኩት እኔ ስመጣ ሁሉ ነገር ጠፋ ካለ ሶ እኔም ደግሞ መጥቼ ያው አይ ጠፍቶ እኮ እንዳይመስልህ አዎ ጊዜ ጌታ ብለን ነው ምናምን የሚለውን ነገር በራሴ ስሜት ነገሩን ለማንጸባረቅ ሞክሬ ያለው እና ጦርነት ሳይሆን ኑሮ ላይ እኛ እንደ ማንኛውም ሕብረተሰብ ተወልደን ያደግነው መርካቶ፣ ሁሏንም ነገር አፈሯንም ምኗንም ልሰን ያደግነው። እና ሰዎች ቢረዱኝ ብዬ የማስበው ይሄ የተለየ ሰው አድርገን ራሳችን አናስብም የተለየ አይነት ነገር አርጎ ምናስብ እነሱ የሚሰማቸው ጉረኞች አርጎ የሚያስ ሰዎች አሉና ና በዛ ደስ ይለኛል። የዘጠናዎቹ ጊዜ የዘጠናዎቹ አይደለም

አሁን እንግዲህ ቆይቼ እኔ ቆየሁ ነኝ እንግዲህ ቆይቻለሁ። ራፕ ሂፓፕ ውስጥ ከገባሁ አሁን ስመጣ አዲስ ነኝ ብዬ አልቀላቀልም። ያው የድሮ አራዳ አሁን እንደ አዲስ መጥተዋል ለማለት ነው። አንደኛ፣ ሁለተኛ የድሮ አራዳ መገለጫዎቹ በጣም ደስ ይለኛል። እኛ ያደግንበት ነው። በቃ ጓደኛ ነው። የትም ቦታ ከተተው ጓደኛ ቀና ነው። አንተ ሲያልፍልህ ደስ ነው የሚለው ሰው። አዝኖ አይቶ ያዝናል፣ አይዘባበትም። በቃ የጎረቤት ልጅ ማለት ወንድሜ ብሎ የኖረ ነው። እና በጣም ብዙ መገለጫዎች አሉት የድሮ አራዳ ተብሎ ሲባል፣ እና ያቺን ጊዜንም ለማስታወስ እና አንዱ የዛ ትውልድም ስለሆንኩ እሷን ለመጥቀስ ብለን እኛማ

ድምፃዊት የለውም። እንደዚሁም ደግሞ ልጅ ሚካኤልም እኔ ነኝ እኔ ነኝ ሚሉታለ። አሁን ደግሞ አንተም ያው ሶስተኛ ስትሆን እንግዲህ ምንድን ነው ዙሩ ይከራል ወይስ እንዴት ነው የሚሆነው? ሙዚቃው ላይ ያለው የውድድር ዙሩ ይከራል፣ እንዴት ነው የሚሆነው? አዎ እዚህ ውስጥ በቃ የሂፓፕን ካልቸር መረዳቱ በራሱ ነገሮችን ይፈታል ብዬ አስባል። ሁላችንም ፕሮዳክት ይዘን ነው የምንቀርበው እና ይዘ የቀረብከውን ፕሮዳክት ሰው አወዳድሮ ለጆሮ ይማቸኛል። ይሄ ጎበዝ ነው ይህ አንደኛ ነው የሚለውን ሰው ጀጅ ያደርጋል። በራሴ እኔ ግን ስመጣ አንድ ፕሮዳክት ይዞ እንደመጣ ሰው ሁለቱንም በደንብ እበልጣቸዋለሁ። ሁለቱም ከእኔ እየተማሩ ነው፣ ከእኔ እኔን እያጠኑ የሚሰሩ ነው የሚመስለኝ። ለእኔ እና አዘ ማርኬት ዋይዝ ነው የምነግረህ። ምንም ችግር የለብኝም። በጣም ሰላም ነው፣ ጓደኛሞች ነን። ከማንም ሰው ጋር እንትን የለብኝም። በስራ ስትመጣ ግን ኮምፕቴሽን ስለሆነ ይሄ ውድድር አይደለም፣ በቃ መብለጥ መብለጥ ነው ስለዚህ የሰራነው ስራ ሚዛን ላይ ይቀመጣል። ያው አድማጭ ይሰማዋል። አድማጭ የራሱን ግምት ይወስድና እንግዲህ ደረጃውን እንትን ይላል። በእኔ ግን እኔ አንደኛ ብያ። አሁን ሂፕሀፕን ከሌላ ካታጎሪ ወይም ከሌላ ጃንድራ የሚለየው ሂፕሀፕ በደንብ ስሜትህን ፕሮሞት የምታደረግበት ነው። አንድ የተናደደ ሰው የተናደደበትን ነገር በሂፕሀፕ ውስጥ ሊያንጸባርቀው ይችላል። የወደደውንም እንደዛው ነውና በቃ ያው ሀሳብ መግለጫ ነጻ ቦክስ የለም። እንደዛ ነው ሂፓፕ ከሌላው የሚለየው። ያው ሌላ ላይ ዲሲፕሊን ይፈልጋል ምናምን፣ እንደዚህ እንደዚህ አይነት ነገሮች አሉት። አሁን የኛ አማርኛ ሀገራዊ ዘፈኖች ላይ ብትመጣ በፍጹም ስለሰው አታወራም፣ ወይም እኔ እንዲህ ነኝ አትልም የሚል ዘፈንም ያለ አይመስልኝም። ሂፓፕ ግን ከዛ ትንሽ ለየት ይላል። ስለራስህ ፕሮሞት ታረጋለህ፣ ሀሳብን ትገልጽበታለህ፣ እንዴትን ትገልጽበታለህ፣ ፍቅርን ትገልጽበታለህ ሀዘንን ትገልጽበታለህ። እንደዚህ እንደዚህ ነው እና በቃ ሀሳብ መግለጫ ነጻ ቦክስ ብዬ ነው እኔ ማስበው። እና ሌላው ዓለም ላይ ለአመፅም የሚጠቀመው አለ ልክ ነው እንዳልኩ፣ ስሜት መግለጫ ስ ያው ጥቁሮች ጊዜ ሚተኝነትንም ሌላውንም ነገር የገለጽበት ስለነበረ ያው የነሱ በእነሱ ካልቸር እንግዲህ ለምሳ ጌንግስተር ራፕ ሲባል የሆነ ሰፈር ከሆነ ሰፈር እኛም ጋር አሁን አንዳንድ ቦታ ይታያል ሆነ ሰፈር ከሆነ ሰፈር ጋር አትሲል በቃ በጣም ሩቅ ናቸው እኮ። የሚገርም ግን እነዚህ ሰዎች ቢፍ የሚያደርጉት በመሳሪያ አደለም በዛች ሙዚቃ፣ እኔ እንዲህ ነኝ እንዲያደረጋሉ እንዲያደረጋሉ ይባባላሉ፣ ይፎካከራሉ ምናምን ግን አንዳንዱ እንደ ማርኬት ነው ሆን ተብሎ የሚሰራል። ዲስ የሚባል ነገር አለ። አንተ ዲስ ታደርገኛለህ፣ እኔ ዲስ ያደርግሃለሁ። በዚህ መሀል ኦዲየንሱ እንትና ምናለ እንትና ምናለ እያለ ፖፓፕ ታደርጋለህ። ስለዚህ ቀጣይ ላይ አላቅም አላቅም ያው እንደ መጣልህ ነገር እንደ መልስ እንደ ጥያቄ እንደ መልስ ነው። እኔ ጥያቄዎች ስለነበሩ ነው የተጠየኩት። ጥያቄ ነበር ብዙ ሰው የሚያውቅ አይመስለኝም፣ ግን ለእኔ ነው ብዬ የማስባቸው ጥያቄዎች ነበሯቸው። ለሁለቱ ሚሊዮን ትራክ በደንብ ሲሰማው በግልጽ አስቀምጨዋለሁ። እዚህ ጋር ባለ ሎ ደስ ይለኛል። ድጋሚ ለምን እዛ ላይ በደንብ ስላልኩት የተጠየኩት ጥያቄም ታሪክም ላይ የተቀመጠ ነውና፣ አንዳንድ ሰዎች እንደውም ቲክታክ ላይ ሰርተውበት አይቻለሁ። ትንሽ የቆርጭ የለቅያት ነበርና፣ ጎበዝ ልጅ ነው ልጁ። ባይዘወይ ግን በቃ እንደዛ ነው። ፊልም አደርገው ኔ ያው የሆነ ሰው ጥያቄ እንደዚህ ነበርኩ እኔ ነኝ እኮ መጥቼ ቦታውን እንትን ያረኩት እኔ ስመጣ ሁሉ ነገር ጠፋ ካለ ሶ እኔም ደግሞ መጥቼ ያው አይ ጠፍቶ እኮ እንዳይመስልህ ያው ጊዜ ጌታ ብለን ነው ምናምን የሚለውን ነገር በራሴ ስሜት ነገሩን ለማንጸባረቅ ሞክሬ ያለው እና ጦርነት ሳይሆን ሰላማዊ ሰላማዊ እንትኖች ይኖራሉ ብዬ አስባል። ላይኖርም ይችላል። ያው ምክንያቱም ምን አለ መሰለ ከዚህ በኋላ የሚወጡ ልጆች አሌክስን እያዩ ነው ማደግ ያለባቸው ወይስ ሌላውን የፓርት አቀንቀል? ከዛ አንጻር የጠየቀኝ አዎ አዎ። አይ እኔን አይተው የሚያድጉ ሰዎች በእርግጠኝነት ሙሉ ዘፈኔ ውስጥ ሲገቡ ፍቅርን የገለጽኩበት፣ ወዳጅነትን የገለጽኩበት፣ ጥንካሬን የገለጽኩበት ነገር አስተማሪ ነው ብዬ አስባለሁ። እና እንደ ሰው ደግሞ የራሴ ስሜትን ደግሞ አለኝ ስሜቴን ኮርኮር ያደረገኝን እነዛን ነገሮች አንጸባርቅ ያለው ግን በጣም በጨዋነት ቃላቶቹን በተመጠኑ ጨዋነትን በተሞላ እንጂ ሰው መዝለፍ ማስቀየም ሌላ ነገር የሚፈጥር ነገር የለም፣ እኔ ውስጥ የለም። ንግግሮቹ ሰላምታዎችም አንዳንዴ እሱም አይቀር ነው። ጀኔሬሽን ሲመጣ እንግዲህ እንደዛ ነው። ሪል ኔም ላይ ስንመጣ፣ ትክክለኛው ስም ላይ አሌክስ ንጉስ ብለው ነገር አሌክስ ተሾመ ትክክለኛ አሌክስ ተሾመ የመታወቂያ ስም የመታወቂያ የለደቴ ሌላ ነበረ። ግን አሁን አሌክስ ተሾመ ነው መታወቂያ ስም። አሌክስ ንጉስ የመድረክ ስሜ ነው። አሁን ምንድነው አሌክስ ሲባል ብዙ ጊዜ ሰው የሚያውቀው አለማየሁ ምናምን ይላል አይደል? የኔ አሌክስ አለማየው አይደለም። ከሌላ ሌላ ስም ነበረኝ ከሌላ ስም አሌክስ ቀጥተኛ ስሜና አለማየው የሶላቶ ነው ይሏል። ያው ኢጣሊያን ነው ማለት አሌክስ ብለን አሌክስ የሶላቶ ነው ሲሉ አይ አሌክስ ላይ ንጉስ እንጨምርበት፣ አም ዘ ኪንግ ምናምን የሚባል ነገር አለ። ብዙ ጊዜ ሂፕሆፕ ላይ ተደራቢ ተጨማሪ የመድረክ ስም ይኖራል። እንደ መድረክ ስም የምጠቀምባት አሌክስ ንጉስ ጓደኞች ያወጡልኝ፣ ከፍተኛ ውጪ የጠየቀ ምንድን ነው ሰባት ሚሊዮን ብር ደሞ ስለተባለ አልበም በጣም ከፍተኛ ወጪ ያስወጣን። ብለን ምን ነው መጀመሪያ የሰራነው ሙሉ አልበም ነበረ። ሙሉ አልበም ሙሉ ለሙሉ ፈርሷል፣ ከሀሳብም ከምንም ማለት ነው። ይሄኛውን አዲስ ስንሰራው ሀሳብም፣ ግጥም፣ ዜማም፣ ኤቭሪቲንግ አዲስ። እንደገና ደግሞ ስቱዲዮ ሰርተናል፣ ስቱዲዮ ቢውልድ አድርገን የሰራነው። ቪዲዮ ክሊፖች ስንሰራ ቪዲዮ ክሊፕ ዛሬ ብዙ ብር ነው የሚሸጨው። ቪዲዮ ክሊፖች ሰርተናል። እንደገና ደግሞ ሚክስ ማስተር ስናደርግ የመጨረሻውን ቴክኖሎጂ የሚፈልገውን አቅርበን በዛ ነው የሰራነው። ከዚህ ከዚህ አንፃር ኮስቱ እንደውም በስነ ስርዓት ፋይናንሻሊ በደንብ ስላለያዝ ነው በየጊዜው በትንንሽ በትንንሽ ስለሚወጣ ነው እንጂ በትክክል ቢያዝ ሜይ ቢ ከዛም በላይ ሊሆን ይችላል። ተመልካች ላይ ሊያገኘው ይችላል በምን። ከዚህ በኋላስ ወደ ውጭ ሀገር ትሄዳለህ? ናይት ክለብ ስም ትሰራ ከሆነ አያይዘህ? አዎ ናይት ክለብ አልሰራም ውጭ ሀገር ሄዳለሁኝ ውጭ ሀገርም ሾ ይኖረኛል ብዬ አስባለሁ። ግን የዩቲዩብ ቻናል አለ። አሌክስ ንጉስ የዩቲዩብ ቻናል ላይ ያገኙኛል። ወደ 19600 አካባቢ ሰብስክራይበር አለኝ፣ እዛ ላይ ያገኙታል። ሙሉ አልበሜ ግንቦት 8 ወይም አርብ፣ የፊታችን አርብ ነው የሚለቀቀው። የፊታችን አርብ ሙሉ አልበሙን እንለቃለን፣ እዛ ላይ ያገኙናል። እንዳልከው ነው ናይት ክለብ እንኳን አልሰራም። ናይት ክለብ ላይ ያው እስካሁን ኤክስፔሪንሱም የለኝም እስካሁን ባለን ስኬጁልም እንደሱ ያለ አልመሰለኝም። እንግዲህ ያላቀ በቀጣይ የውጭ ጉዞ የውጭ ጉዞ እኔ ነጋዴ ቤተሰብ ውስጥ ነው ተወልጄ ያደኩት። ብዙ ኃላፊነትም አለብኝ አንድም አልበም ሳልሰራ ረጅም ጊዜ የምንዘገይበት እኛ ጋር ፕሮፌሽናሊ ያንተን ነገር ሀንድል የሚያደርግ ሪከርዲንግ ሌብል የለም። እኔ ከእኔ የሚፈለገው ግጥም፣ ዜማ ምናምን ላይ ጎበዝ ልሆን እችላለሁ፣ ግን ሌላውን ሀስል መወጣት ላልችል ከሌላ የህይወት መንገድ ጋር ማለት ነው፣ እና ራሴ ሀንድል ስለማደርገው ያስቆያል። ጊዜ ማግኘት ምናምን ይፈልጋል እና በዛ በዛ ምክንያት ቆይቻለሁኝ። ግን አሁን ደግሞ የሚሄደውም እንደ እዚሁ ለንግድ ነው። ስራ አለኝ። የንግድ ስራ ላይ ስላለው በሌላ ስራ ወደ ውጭ እወጣለሁ። ስለአንተ ደግሞ ዩቲዩብ ላይ እንዳንድ ነገሮች ለመላ ማየት የሞከርኩ ነበር። ከመጠየቅ ቅድም ጠያቄ ከማንሳት የበፊት ና እዛ ላይ የሆኑ አንድ የሆነ ጨዋታዎች ያሉበት ሾው ነገር ነበረ። ሪልቶክ አዲስ በምን አይዲያ ጀመራችሁት? እንዴት እየሄደ ነበር? ለምን ሳቁሙ? ሪልቶክ አዲስ ክሬት ያደረግኩት እኔ ነኝ። ክሬት ያደረግኩት እኔና ፊልሙን ይባላል እና ሾው ምንድን ነው ሀሳቡ መሰለ አሁን ያለው ኢንቫይሮንመንት አለ። አሁን አራት ሆነን ስንቀመጥ አንድ ሀሳብ ይሰጣል፣ ያንን ሀሳብ አራታችን እንዴት እናስተዳድረዋለን፣ እንዴት ነው የምንረዳው ረዳው የሚለው ነውና፣ ይሄ ወጥቶ አገር ላይ ያለ ነገር ነው። ግን እኛ አራት ሆነን አንድ ክፍል ቤት ውስጥ እንዴት ነገሩ ዝብርቅቅ ያለ ገብተዋል፣ ልክ በሆነም ልክ ባልሆነም መልኩ እንዴት እንደሚስተናገድ ለማሳየት፣ ፕላስ ደግሞ እቺ የሾ ቫይቡን መቀየር ፈልገናው ብዙ ጊዜ ሾ ላይ ስትቀርብ። አለው አይደል? ትንሽ የሆነ ዲሲፕሊን አለው እንትን አድርገህ ነው፣ ጠያቂውም ተጨንቆ ነው፣ አንተም ተጨንቀህ ነው። እና ያቺን ነገር ትንሽ መቀየር ፈልገን ነው ያመጣ ነው፣ ያንን ካልቸር ለማምጣት ብለን ነው እንደዚያ ያደርግ ነው። ሌላ አለም ላይ የተለመደ ነው። እና የቆመበት ምክንያት አንደኛ አልበሙን ለመስራት ጊዜ ፈልገን ስለነበረ፣ ጊዜ ፈልጌ ነበረ አልበሙን ለመስራት። ሁለተኛ ደግሞ እንደዚህ ግሩፕ ሆነ ስሰራ በተለያየ ምክንያት ያለ መመቻቸት የጊዜ የምናምን ሁሉም ሰው ላይ ሞላለት ይችላል። በዛ በዛ ምክንያት የመጓተት ነገሮች ያመጣሉና በዛ በዛ ምክንያት እነዚህ ተደራርበው ለጊዜው ቆመዋል። ግን ወደፊት ፈጣሪ ከፈቀደ እንደ አዲስ እንቀጥለዋለን ብለን እናስባለን። በተሻለ ሀሳብ ወደ ሶሻል ኤክስፐሪመንት ቀይረው ነው እንመጣለን ብለን እናስባለን። ለውጣ ምቷል ግን፣ እዛ ላይ ለምሳሌ የነበረው ሾው እናንተ በሾው ላይ ያን የምታነሷቸው ወይ በአይዲያ ደረጃ ሌላ በቲቪ ቻናል በሌላ ነገር ያየሁት አለ። የእኛን ካልቸር እኛ የጀመርነው አይነት ፖድካስት ከእኛ በኋላ በጣም ብዙ መጥቷል። ስማቸውን ባልጠቅስም በደንብ የሚታየው እንዲህ ዘና ብለው የሚሰሩ ፍለጉትን እያወሩ ፍለጉትን እየተነጋገሩ ፖድካስት የሚሰሩ በጣም ብዙ መጥተዋል የሚታየው አንደኛው ስለ ትዳር ጋር የተያያዘ የመሰረቱት ሀሳብ አለ። እሱ ሌላ ላይ አይታችሁታል፣ መጥቷል፣ ምን ነገር ሰራ። ያው እንግዲህ እሱን ውጤት ወተን አላየ ነው፣ ግን ያው ሁሉም ሀሳቡን ያንጸባረቀበት መንገድ አለ አይደለ? ያ የተጻፈ ስላልሆነ ከውስጥ የሚወጡ ሀሳቦች ነው፣ ተጽፎ የሚሰጠን ነገር ስላልሆነ ሪል ቶክ የተባለውም እውነተኛ እዛ ጋር የመጣለ የተሰጠውን ሀሳብ በአንተ ማይንድ ሴት በአንተ አስተሳሰብ የምትናገርበት ይሄ ነው ብለህ የምትልበት ነገር ስለሆነ ከዛ አንጻር ነው እንትን ያለው። እኔ በራሴ ለሰጠሁት ሀሳብ ትክክል ነኝ ብዬ ሆኗዋልን ብዬም አስባለሁ። ያልጠየቁ ካለ እራሴ ይሄ ነገር ሰው ቢያቀው፣ ህብረተሰቡ ቢያቀው፣ አድማጭ ቢያቀው ብለህ የምትለው እና ማመስገን የምትፈልጋቸው ካሉ ያልጠየከኝ አለ ብዬ ማስበው ምንድን ነው? አዎ አንዳንድ ጊዜ ሪልቶክ አዲስ ተጽዕኖ አየዋለሁ ሰዎች ላይ ሪልቶክ አዲስ ነጻ ሚዲያ ነበረ፣ ካራክተር ነበረ። እዛ ላይ የጓደኞቼ ጋር የምንሆነው እንደ ባህሪ የምናሳያቸው ነገሮች አንዳንድ ሰዎች ባልተገባ መልኩ ያዩት ነበረ እና ወተ ደግሞ ከዛ ስታይ ኑሮ ላይ እኛ እንደ ማንኛውም ህብረተሰብ ተወልደን ያደግነው መርካቶ ሁሏንም ነገር አፈሯንም ምኗንም ልሰን ያደግነው እና ሰዎች ቢረዱኝ ብዬ የማስበው ይሄ የተለየ ሰው አድርገን ራሳችን አናስብም። የተለየ አይነት ነገር አድርጎ የምናስብ መስሎ የሚሰማቸው ጉረኞች አድርጎ የሚያስቡ ሰዎች አሉእና በዛ አይ ባዩን ደስ ይለኛል። እሷን አልጠየከኝም፣ ስለዚህ እሷን ላንሳት ብዬ ነው። ከዛ ውጪ በጣም አመሰግናለሁ እናንተንም ጊዜ ስለሰጣችሁ ስላስቆያችሁ፣ በጣም ይቅርታ። ከዚህ በኋላም ደግሞ አልበሜ ሰብታችሁ አይ ልጅ ይገባዋል ይገባዋል አይገባውም እንድትሉኝና፣ እኔም እናንተን ምክርና ተግሳጭ ሰምቼ ራሴ እያሻሻልኩ እንመጣበት እንዲሆን እንበኛሉ። አልበሜ ነው ለሁሉም ሰው ጋር ብትሉኝ፣ እናንተን ተጋበዙልኝ፣ አዳምጡት በደንብ ምን እያልኩ እንደሆነ እንድትረዱኝ ፈልጋለሁ። ይሄ ነው ማለት በጣም የማመሰግነው ልዑል እግዚአብሔርን በጣም አመሰግናለሁ። ለዚህ ሁሉ ስላበቃኝ ስለዚህ ቀን ስላበቃኝ። እንደገና ቤተሰቦቼ፣ ሙሉ ቤተሰቦቼ፣ ጓደኞቼ፣ በእኔ ዙሪያ ያሉ ማንኛውም አብረውኝ የሚሰሩ ሰዎች ሁሉ ነው እና ኪነት ኢንተርቴንመንት በጣም አመሰግናለሁ ማለት እፈልጋለሁ። እኔም ፈቃደኛ ስለሆነ እጅግ በጣም አመሰግናለሁ።